ሰላም አለይኩም ወራህመቱላ ወበረካቱ። የተወደዳችሁ ተመልካቾቻችን እንደገና በሌላ ክፍል ተገናኝተናል። ይህ ፕሮግራም አሁንም በረመዳን በዚሁ ሰዓት ወደ እናንተ መድረሱን ይቀጥላል። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ ረመዳን እንኳን አደረሳችሁ እያልኩኝ አሁንም ፕሮግራማችን ይቀጥላል። ከኛ ጋር ቆዩ። ሰላሙ አለይኩም ወራመቱላ ወበረካቱ። ሰላሙ አለይኩም ወራመቱላ ወበረካቱ። ዋለይኩም ሰላም ወራህመቱላ ወበረካቱ። በቅድሚያ ስምን እንተዋቅ እና ኬት እንደመጣ በመጀመሪያ ስሜ ዑመር አሊ ኢብራሂም ባላለሁኝ የመጣሁት ከራያ ነው ከራያን ለማጣ ማለት ነው ሁለተኛ ሰው ራያ ሳገኝ ማሻላ እንዴት ነው ራያ ራያ ወላሂ አልሐምዱሊላህ ያው ራያ በሚታወቀው ብዙ ጊዜ በዑለሞች ሀገር ነው የራያ የዑለሞች ሀገር ናት እንዲሁም አረንጓዴ ናት በአረንጓዴዋና በዑለሞቿ ትታወቃለች ያው ከራያ ከአረንጓዴዋን የመጣሁት ማሻላ እንደው ረመዳን ሲመጣ ምን ትዝ ይላል በራያ ነው እዚህ ጾም ታቃለ እንዴ? አዲስ አበባ አዲስ አበባ አምና አዲስ አበባ ጾም ያለሁኝ እንጂ ከዛ ፊት ሙሉ ራያ ነው የጾምኩት። እንዴት ነው ረመዳን እዛ ምን ይመስላል እዛ? والله በጣም ደስ ይላል። ቤተሰቦች ጋር እንዲሁም የሀገር ሰው ጋር ብቻ በራያ ሲሆን ይለያል። እንግዲህ መስጊዶችም በተለይ 10 ለአዋኺር ላይ በጣም ልዩ ነው። ሁሉም ከልጅ እስከ ትልቁ መስጊድ ላይ ነው የሚታደረው። እንዲሁም ተሐጅዱ ሙሉ በቃ አልহামዱሊላህ ራያ ይለያል። ለእኔ ይለያል። አልሐምዱሊላህ። እንደው ረመዛንን በምን አይነት መልኩ ነበር የምታሳልፈው አንተ? ረመዛን የማሳልፈው ብዙ ጊዜ ያው ቁርአን በመቅራት እንዲሁም ማታ ክልሚያ ምናምን አለ መስጊድ ያን በመካደምና አብዛተኛው ቁርአን በመቅራት ነው። ያው ብዙ ጊዜ ኪታብ አይቀራም ከረመዛን ውጭ ኪታብ ይቀራል። በረመዛን ሰአት ነው እንግዲህ ቁርአን የምንቀራው ሙሉ ሰው እንግዲህ ቢዚ ነው በቁርአን ላይ አልሐምዱሊላህ።

ኮሊሶ ኢንሻአላ እንዴት ነው ረመዳን ቦሊሶ ረመዳን ቦሊሶ ጥሩ ነው ላይ ያው አብሮነቱም እንዳለ ሆኖ ሁሉም ነገር ብቻ ጥሩ ነው አልহামዱሊላ እስካሁን ባለው ምን አይነት መልኩ ነው ም ታሳልፈው ረመዳንን ያው እንግዲህ አብዛኛው ጊዜ መስጂድ ላይ ነው ያው ረመዳን ላይ ቦታ ስለሌለ እና መስጂድ አካባቢ ነው አብዛኛው ጊዜ ማሳለፍ እንዴት ነው ረመዳን? አዲስ አበባ ይሻላል? እዛ እዛ ምን የተለየ ነገር አለው? አይ ማለት ያው ከቤተሰብም ጋር አንድ ላይ ስለሚኮን እዛ እንደገና ደግሞ ሁሉም ነገር ማለት እዚህ ጓደኞቹም ጥሩ ናቸው፣ ነገር ግን እዛ በተሻለ መልኩ ከቤተሰብ ጋር ስለሚሆን ጥሩ ለዛ ነው። በልጅነት ረመዳን እንዴት ነበር የምታሳልፈው? ያው በኳስ ነው ሙሉ አይ ቀኑ ሙሉ እንኳን አይደለም፣ እስከ ስድስትም አይቆይም ነበር። እና በዛ ከተባለ አምስት ሰዓት ይጾማል። በግድ እንግዲህ እኛ ሳንፈልገው በቤተሰብ ግዴታ እንደዛ ነው። እንደው ለወሊሶ ወጣቶች አንተን መሰል አብሮ ለነበሩ የምታስተላልፈው መልእክት ካለ? የማስተላልፈው መልእክት እንኳን ባይኖረኝም ለመላው ሙስሊም ተከታዮች ለታላቁ ረመዳን ወር እንኳን በሰላም አደረሳችሁ። ያው አምና ብዙ ከኛ ጋር የነበሩ ሰዎች ነበሩ። ከነዛ ሁሉ መርጦ አላህ ሱብሐነሁ ወተዓላ እነዚያ ሰዎች እንደሚፈልገው አድርጎ ወስዶ እኛን ደግሞ መርጦ እንግዲህ አድርሱናል። አላህ ሱብሐነሁ ወተዓላ ጾመን ጾማችንን የሚቀበለን ያደርግልን ነው የምለው። በመጨረሻም አንድ ጥያቄ ልጠይቅ ፈቃደኛ ነህ? ኢትዮጵያ አስራ ሶስት ወራት አላት አይደል? ኢትዮጵያ አስራ ሶስት ወራት አላት ይታወቃል አይደል? ቡርኪናፋሶ ስንት ወራት አላት? አስራ ሁለት ከአም ረመዳን። ሹክረን ለእናንተም ሹክረን አላ ስብን ታላ እንግዲህ በቀጣይ የሚያገናኝን እንዲሁ ለመሸላለም አላህ ያደርሰን ነው። ሹክረን እናመሰግናለን። የተወደዳችሁ ተመልካቾቻችን ፕሮግራማችንን የተከታተላችሁትን ይመስል ከተለያዩ ወንድሞች ጋር እንዲሁም ከህፃናት ከአዋቂዎች ጋር ቆይታ አድርገናል። ደስ የሚል ቆይታ ነበር። በሌላ ክፍሎች እስክንገናኝ እዚሁ ላይ ያበቃለሁ። መልካም ረመዳን። ቀጣይ ፕሮግራሞች ከእናንተ ጋር ይቀጥላሉ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።